እስመ ወወልድ ወንፈስ ቅዱስ አህዶ አምላክ አሜን ስሜ መምህር ዘርይሁን ኡማ ይባላል። በጅጅጋ ማዕከል የማህበረ ቅዱሳን ሰብሳቢ ሲሆን በደብረ ይራስ ቅዱስ ጊዮርጊስ ቤተክርስቲያን የሰበካ ጉባኤ ምክትል ሊቀመንበር ነኝ እንግዲህ አሁን ዛሬ እዚህ የተገኘንበት ዋና ዓላማ ይሄንን የምናየውን ሰው በህብረት እየሰራ ያለውን የሀገረ ስብከታችንን ሕንጻ የመጀመሪያ አርማታ ሙሌት ላይ ነው የምንገኘው። ይህ ስራ እንግዲህ ተሰርቶ ሲጠናቀቅ ለብዙ ዘርፈ ብዙ ጥቅሞች እንዳሉት እንገነዘባለን። ይህ ሕንጻ ከታች እንደምናየው ለተለያዩ ለንግድ ቤቶች ይሆናል። የነዚህ ንግድ ቤቶች እንግዲህ የሚገኘው ገቢ አብነት ትምህርት ቤት ለመደገፍ የተለያዩ በገጠራማ አካባቢ ያሉ የአብያተ ክርስቲያናትን በመደገፍ አገልግሎትን ለማስቀጠል ታልሞ የታቀደ ትልቅ ፕሮጀክት ነውና በዚህ ፕሮጀክት ላይ ዛሬ ተገኝተን አርማታ ስለሞላን የተለያዩ ነገሮችን እያከናወን ስለሆነ በጣም በጣም ደስተኛ ነን። ታሪካዊ ቀን ነው። ታሪካዊ ስራ እየተሰራ ነውና ስለዚህ ዛሬ ይሄንን እናጠናቀቃለን። ለወደፊቱ ደግሞ የጅጅጋ ምእመን አጠቃላይ ተረባርበን ቀሪውን ስራ የዚህንም ህንፃ በዚህም የሚታየው ደግሞ የምስራቀ ፀሐይ ቅዱስ ኪዳነ ምሕረት እና የቅዱስ አማኔል ካቴድራል ልማት ኮሚቴም የጀመረው ስራ አለ። እሱም ላይ በሰፊው በመረባረብ በቅዱስ ሚካኤልም እንደዚሁ በጅጅጋ ቅዱስ ሚካኤል ቤተክርስቲያን ላይ እንዲሁም የተጀመሩ የልማት ስራዎች አሉ። እነዚህን በሙሉ አጠናቀን እንግዲህ ተረባርበን ከሰራን እናጠናቀቃለን። አገልግሎታቸው ደግሞ ያው መንፈሳዊ ነገርን ለማስፋፋት ስለሆነ ሁላችንም እጅ ለእጅ ተያይዘን ተረባርበን ይህንን ስራ በማስፈጸም ፍሬውን ለማብቃት እግዚአብሔር ያብቃንላለው። አመሰግናለሁ። እንግዲህ ይህ የልማት ስራ እንደምታዩት በህዝቡ ርብርብ እየተሰራ ነው። የጅጅጋ ምዕመናን በአገር ውስጥም ያላችሁ አጠቃላይ ኦርቶዶክሳውያን ይህንን የምትደግፉ የቤተ ክርስቲያን የቁርጥ ቀን ልጅ የሆናችሁ በኢትዮጵያ ውስጥም በውጭ ሀገርም ያላችሁ ሁላችሁ እንግዲህ በዚህ አካውንት በልማት ኮሚቴው አካውንት በአገረ ስብከቱ በሚያስቀምጠው አካውንት ላይ ኖ የቻላችሁትን አስተዋጽኦ በማድረግ ይህንን ሕንጻ በጋራ እንድንፈጽመው ጥሪ መልእክቴን ነው ማስተላልፈው። እንግዲህ ሁላችሁም የዚህ ነገር በረከት ተካፋይ እንድትሆኑ በእግዚአብሔር ስም መልእክቴን አስተላልፋለሁ። አመሰግናለሁ።